ሙስሉ እናተበቡ ሁላችንንም በዚህ ቅዱስ ምራ በዚህ ዕለት በዚህ አገልግሎት እንድንገናኝ የፈቀደልን የወደደልን የአምላካችን ስዎ የተመሰገነውን እንግዲህ የሚያስተምር እግዚአብሔር ነው። በሁሉም አድሮ በ ነው አስተካክሎ ልቦናቸውን ለውጦ እዚህ መቆም ትልቅ ነገር ነው፣ እና በእውነት ወላጆችም ሆነ ሌሎቻቸው ደስ ሊላቸው ይገባል። ለግም የእናንተ ልጆች የእናንተ እጥረት ካለ ወደ ቤተክርስቲያን ከገቡ የማያስተምሩበት የማይለወጡበት ምክንያት የለምና እንኳን ደስ አላቸው። እንግዲህ ያለው በእውነት ገና ብዙ ዳገት አለን። ታላቁ ቅዳሴ አለ ለመታዘዝና ጊዜው እየሄደ ነው። ገና ታቦት የሚወጣል የተወሰነ ደቂቃ ነው የተሰጠኝ። ወደ ሰላሳ ነው ግን አሳትራለሁ፣ አንድ ያደርጋለሁ እንጂ የሚሆን ላጭር ጊዜ ነው የምንቆጥበው፣ ምክንያቱም ሰዓት ነው እና እንግዲህ ዛሬ ትልቅ በዓል ነው። የቅዱስ ሚካኤል ታላቅ በዓል ነው። በዓለ ሲመቱ ነው። ሰዎችም ደግሞ ለአድህኖ ለማዳን ወደ ተቸገሩት የተረካበት ሰውና እግዚአብሔር የተገናኙበት ቅዱሳን መላእክት አገልግሎታቸው የእግዚአብሔርን ስጦታ የእግዚአብሔርን ቸርነት ወደ ሰዎች የሰዎችን ደመና ደግሞ ስጦታ ወደ እግዚአብሔር የሚያደርሱ በሰውና በእግዚአብሔር ፊት ድልድይ የሆኑ ናቸው። አገልግሎት ሰች ድልድይ ናቸው። ሁልጊዜ መላእክት በባህሪያቸው የማይደሙ ሁልጊዜ ለምስጋና ያሉ የቆሙ ናቸው እና በየለቱ ነው። በየወሩ ብቻ ሳይሆን የበላይት አገልግሎት አይቋረጥም። እኛ በየወሩ እስ ተበጅቶለት ተቀብሮለት እና ላመድ ተደድሮ አገልግሎት ነው አለ እና አገልግሎት ከእኛ ጋር ናቸው በ የተደረገው ናቸውና ይህንን ነው እንግዲህ፣ አንዱ ዛሬ ይህ ነው ያገናኘን፣ የአገልግሎት ጉዳይ ነው። ቅዱስ ሚካኤል ለአገልግሎት ተልኮ አድኖት የሰጠበት በችግሩ የተሰንዱን ነው እና ከዛ በፊት ቅድም በመገኝ የተጠቀስኩት እስመዝንቱ እስመዝንቱ ወልድየ ሞተ ወሐይወ፣ ይሄ ልጄ ሞቶ ነበር ህያው ሆኗል። ይሄ ነው ርሳችን ልጄ ሞቶ ነበር ህያው ሆኗል። ወተሃጉለ ይወጠ ደቅመ ጠርቶም ነበር ተገይጧል። እና በሉቃሶ ወንጌር ራፍ 15 ጥር 24 ላይ የምናገኘው አይረቃለው እንዳሁሉ ንድታስታውሱ የዛሬው ወንበራ ልዝሄ በቁጥር 11 የሉቃስ ላይ እንዲህም አለ። አንድ ሰው ሁለት ልጆች ነበሩት። ከእነርሱ ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ከፍለህ ስጠኝ፣ አለው ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን ፈተነ። ሁሉንም ከከሰከሰ በኋላ በዚህ አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ያሰማራ ወደ ሜዳ ሰደደው። እሪያዎቹ ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚጠልፋቸው የአባቴ የሙያተኞች ስንት ናቸው? እኔ ግን ከዚህ በከራበት ከዚህ በራ እጠፋለሁ። ተነስቼ ወደ አባቴ ያለሁና አባቴ ሆይ በሰማይና በፊት በፊት ወደፊትም ልጅልባት አይገባኝም ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶ ወደ አባቱ መጣ። እርሱም ገና ከሩስ አለ አባቷየውና አዘነለት፣ ሮጦ አንገቱን አቀፈውና ሳመው። ልጆም አባት ወይ በሰማይ እና በፊት በደሩ በሰማይና በፊት በደሉ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ ፈጥናቸው ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት፣ ለብሩም ጫማ ሰጦ የሰባውን ፍሬዳ አምታቸው አንታቸው እረዱት፣ እንብላ ደስ ይበለ። ይህ ልጄ ሞቶ ነበርና ደግሞ ሙያ ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ ይላቸው ጀመር ያለውና ይሄ ነው እንግዲህ ጠፍቶ መገኘት፣ ሞቶ መዳ የዚህ ልጅ እንደሰማችሁ ሙሉ ታሪኩን እንዳነብቱላቸው ያጠፋሁ ያገኛኙ ግን ጥፋቱ በጥጋብ ነው። ይሄ ነው የልጅነት ጉዳይ፣ ወጣትነት አባቱን አስቸግሮ በቃ ድርሻዬን ስጠኝ ነው፣ እናታቸው ይወጣል። እንግዲህ ሰው መቼ ነው የሚካፈለው ድርሻ የሚጠየቀው? አባት ቤተሰብ ቢያልፍ ነው ከወንድም እንደሚያካፍት የሚለው። ነገር ግን ታናሹ ስጠኝና ድርሻዬን በቃ ብሎ ሰጠው አባቱ ደግሞ

እነሱ ጠግበው ያጥራሉ እኔ ግን በዚህ በረሃብ እሞታለሁ እጎዳለሁ አባቴን በድዬዋለሁ ከዚህ በኋላ ልጁ ልበል አይገባኝም ግን እንደ ሰራተኞቹ እንደ ልጅ ሳይሆን እንደ አንድ ሰራተኛ ሆኜ ከአባቴ ቤት ቢያንስ እንጀራ ጠግቤ እሆናለሁ ብሎ ልቡ ተመለሰ የሚለው ወደ ልቡ ተመልሶ ልቡ የለም ነበረ ይህ እኮ ነው አባቶች የሚሉት ልብ የሚገኝ በአርባ ዓመት ገንዘብ የሚገኝ በሃያ ዓመት የወጣት ነው። እንግዲህ ወሀ ዓመት ነው። የአስራ አምስት ዓመት ነው። ስለዚህ ገንዘብ የሚያቅን የመሰለው ገንዘብ ካልሰሩበት፣ ገንዘብ በአግባቡ ካልተጠቀሙበት አፊም ነው ጠፊም ነው። ይጠፋል፣ ያጠፋል። የልጅ ገንዘቡን አፍቶ መጨረሻ ሊወድጡ በላሽ። ትልቁ ነገር ግን ወደ ልቡ ተመልሶ ነው የሚለው ወደ ልቡ ተመልሶ የአባቱ ቤት አሰበ እና ስለዚህ በድል ያለው ብሎ ወደዛ ሄደ ይለኛል። ሳይል አይኑን ጨፍኖ ነገር ግን ሲያየው አባቱ ገና ሩቅ ሆኖ አይቶ አዘነለት ነው ያለው። አይቶ አዘነለት፣ ገስግሶ ሄዶ አንገቱን አቀፈና ሳመው ነው የሚለው። ተለይቶ የነበረ አባት ሄዶን አይዶን በህይወት ይሁን ማን ያውቃል።

እንዳንዳንዱ እንዳወቀም ሰው ላይ ወይ አልባ ኮይቀ ይችላለ። ነገር ግን ይሄ ኖሮ ኖሮ በመጨረሻ ላይ ግን ትልቁ ነገር ልቡ መመለሱ ይሄ ነው። የልቡ መመለስ ማሰቡ ወደ አእምሮው ተመልሶ የአባቱ ቤት አሰበ። ስለዚህ እርሱ መጣ ነው የሚለው። ተመዚህ መጣ አገና ከሩሳን ለአባቱ አየውና አዘነለት። ሮጦም አንገቱን አቀፈውና አስታመው። ልጄ አባቴ ወይ ልጁም አባቶ ወይ፣ በሰማይ ነፍስ በፊት አንድ በድ ያለው እኔ እንደ ባሪያ ታገኝ እንደ ልጅ ማለት ነገር ግን አባቱ ምንድን ነው ያለው? ሰፋሮቱ ጠርቶ የሰጠው ፍሬ አምቶ ልብሱን አምቶ ቀለበት አድርጉለት፣ ጫማ አድርጉለት። አልሞሽ ነው እንደገና ጠፍቶ የተገኘው ለዚህ ነው። እስመ ዝንቱ ወልድየ ሞተ ወሐይወ። ይሄ ልጄ ጠፍቶ ነበር ተገኝቷል፣ ሞቶው ነበር ሕያው ሆኗል። እና ከዚህ የመለቀ ደስታ የለም። ደስ ሊነግ ይገባል ብለው ደስታ ጀመሩ። የሚገርመው ታላቁ ደግሞ ተቆጣ። ታላቁ በዱር ነው በእርሻ ላይ ያለው። ሲመጣ ግርግር ዘፈን መሰንቆ ሰምቶ ምንድን ነው ሲል ያ የጠፋ ወንድም እኮ መጥቶ ለእርሶ ታድሮለት ድግስ ተደግሶለት እየተደሰተ ነው እየተዘፈነ ነው ሲሉት እንዴት አደባ ማድረግ ሱ አቆረታል። አባቱ ለመነው

ለኔ ግን ምን አድርገልኛል? ከባድ አንድ ቀን ልደሰብ ምን ተቆት አደረገልኛል? በሱ ግን በሌለ እኮ ያደርግለት። አዎ ጋጃው ግድ ደረጅ ይህ እኮ ወንድምህ ሞቶ ነበር ድኗል፣ ጠፍቶ ነበር ተገኝቷል። የእኔ ገንዘብ እኮ ያንተ ነው፣ አብረን ያለ ነው፣ አንተ የተለየ ብሎ አባ አስማማቸው እና ስለዚህ የሞተው የጠፋው የተገኘበት የሞተው የናለበት ዕለት ነው እና ይሄ ነው እንግዲህ መግቢያችን። ይሄ ዛሬ የባህራን ህይወት ነው። ይህን ያገረው ውስጥ ጠፍቶ ነበር የተገኘው ሞቶ ነበር የዳነው። ባካ ነው ወንጌሉን ነው የምንሰብከው። ድርሳሙ በሉ በድርሳኑ ላይ በሉ ተጽፏል። ይሄ ነው ነገር ግን ቅድም ያልኳቸው የባህራንና

ያ ማረ ህፃን አይኖ ያ ማረ የተወደደ ህፃን ልጅ የለው ነበርና ሰው የው ደሳ ነው። ባህላ ከባህል ለተገኘ ከባህል አገኘው ሲል ልጅ የለው ባህላና ነው የሚለው። እርሳቸው እንደሚናገረው ታሪክ እንደሚናገረው፣ ከዚያ በኋላ ይሄ ባለጸጋ ከብዙ ዘመን በኋላ ከአመት በኋላ ለንግድ ሄዶ እዛ ቤት አጋጣሚ አደረ። ያ ልጅ በቤት አስር አመት ነው፣ ከዚህ አመት ላይ አመት ማለት ነው። እዛ ተፍ ተፍ ሲል

እሱኮ ወላጆቹም ስለ አባቱ ሞቷል። ገና ወገና አያውቀው በማይጸልግ እያለ ገና ውሃ ሆኖ ነው። እናቱም ከዛ በኋላ የለችም። ሰው እኮ የሚያለግስለት አቶ እንጂ እድቡንም ያወጣለትን ሞቷል እኮ ሀያመት ማን ይዘንለት፣ ማን ያልቅስለት፣ ማን ያስታውሰው? አስታዋሽ አጣሰው ነው። በእውነት ይሄ ነው እግዚአብሔር። እኛ መስለናል እንጂ እግዚአብሔር ሁልጊዜ ይሄዳል። እግዚአብሔር ያዝነናል።

በዚህ በሉቃስ ወንጌል ምዕራፍ 13 ላይ አንድ ስግብግብ ተወንድሙ ጋር እንዲያካፍል ክርስቶስ ተጠይቆት ነበር። ይገር ማቸው ስግብግቦች ሰዎች አሉ፣ ብልጣብልጦች ሰዎች አሉ። ይህም ወጣት በዚሁ ነው አካፍለኝ ብሎ አማግሎን የመጣው ይህ ድሞ በዚህ ሉቃስ 12 13 ላይ አንድ ሰው መምህር ሆይ ርስቴን ከእኔ ጋር እንዲካፈል ለወንድሜ ንገረው ያለው አንተ ሰው

በቁም ሳጥን ደግሞ የተወሰነ በመቆየት እኮ አይቻልም። በቁም ሳጥን ውስጥ በደርግ ጊዜ የቁም ብዙ ወጣቶች እኮ በቁም ሳጥን ውስጥ እኮ ተቆልፏቸው ሞተዋል። አገራጥቷቸው በባህር ደቅሎ በሳጥን ውስጥ ከስንት ቀን በኋላ እዚያ ሄዶ ይህ እዚብር ጥበቃ ነው። ይህ ማን ጥበቃ ነው። ህጅ ሁሉ ምትሆነው እንግዲህ እዚያ ሀያ መቆይጦ ከሀያ ዓመት በኋላ ደግሞ ያ ሰውየው ሊጠፋ ያለው እሱ ነው። እሱ ነው የሚጠብቀው ሞት በደጁ ታገፋ ነበርና

ያንን ቀጥሎ እስከ ለተቆወጡ የውዛሪ ቤተክርስቲያን ታዘክረዋለች ታስበዋለች። እና ነው ነው እንግዲህ እንዲህ አይነት ሰዎች ሰው በሰው ላይ ይህን ያህል ጭካኔ ቅድም እዚሁ በጌታውንዱ ሱት የነበረ በዚህ በሉቃስ ወንጌል ምዕራፍ አራት ቁጥር አስራ ሰባት ላይ ወ በዚህ ወረቅ መጽሐፈ ዘይ ይላል

የቆሰሉት አዎ ልባቸው ሀዘን የቆሰለው እነሱ ግን መፈወስ ይህንን ነው። ይህንን አገርግ ዘንድ እግዚአብሔር ልኮኛል። የጌታ የተወደደችውን ዓመት እሰብክ ዘንድ ልኮኛል። ለሚለው ምዕራፍ አራት ከቁጥር አስራ ስድስት እስከያተ ስና ይህንን በባህላ ሊወጡ የተሰደደው እና የሸጠችው በችግር ምክንያት ነው። ይህ ሰው ተገፍቶ ነበር፣ በጎን የሚቆምለት አጥቶ ነበር። አዝኖ ነበረ ማን ስጣይሰው ቀኑ ጨልሞበት ነበር። ማን ከጎን ይሁንለት ቀን ኮዝ ይጨልም ሌሊቱ ብቻ አይደለ ቀኑም ይጨልማል ለሰዎች ሰው ከተቸገረ እና ይህንን ቆዝኖ ነበረ ልቡ ባዘን